አሰላሙ አለይኩም ወረህመቱላሂ ወበረካቱ ቤተሰብ እንዴት ናችሁ? ከኛ ጋር አልሐምዱላ ደህና ናችሁ? አልሐምዱላ እንዴት ነው? አምሮ ብናላ ዋ ብለናል። ንግሥቷ ቤተሰቦቻችን፣ ምራታችን የጠፋች አላየናትን መሳ አሉ የሚለውን ተውትን። ገና ቀይዳ ነን እኛ እየተማማር ነው። ሻህ ደደ እና የጠፋች እያሉ ነው አለው ሹክራን፣ ጀዛክላ ማላ ኸይር ለፈለጋችሁ። ግን ያው የጠፋሁት ደሞ ሚዲያ ላይ ምን ብለውኝ ነበር? ትጥፋ ትጥፋ ብሎ ነበር። አሁን ደሞ ትንጣያው ነው ሰው። ስለዚህ አሁን እየናፈቅኳቸው ነው ማለት ነው። ስለዚህ ትንጣ የምትሉ ሁለት ቁጥር እንጻፉ፣ አትንጣ የምትሉ ደግሞ አንድ ቁጥር እንጻፉ ማለት ነው። ከዛ የጠፍታ ከረመች። እስቲ የጠፍታ ከረማ የት የጠፋች ይመስላችኋል? ጀርቡ የጠፋች ገምቱ፣ ገምቱ የጠፋች አንድ ሁለት ሶስት ይበቃችኋል። ይህን ያልተገመታችሁ ይህን ያልታሰባችሁ የሆነ ነገር እነሱ ይገመጡ። እሺ የት ጠፍተሽ ነው? መልስ እንስጠ መልስ መስጠትም አለብን። ተ ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ስለ ላ

ፊርዖውን አመጸ አረሱላ በመልእክተኛው ፈአኸዝናሁ ያዝናው አክዘን መያዝን ወቢላ አሳማሚ የሆነች መያዝን ያዝነው ኢኒ ንግስት መሻላ ተባረከላ ምድረ ቅናታሁዳ በዝን የጠፋችው። ለማንኛውም እ አለው እዚህ ነው ዝናት ኢንሻላህ፣ አለ ያግራላት፣ ለሁለታችንም አለ ያግራል። እና እርስ በእርሳችን እየተማማርን ነው፣ ያ ሁላችንም እየታገልን ነው እና ነው ማለት ነው። ለሁላችንም አለ ያግራልን እሷ ብላም አድርጉልን እንዲያገራልን። ዋናው ነገር ዲን ነው ኢንሻላህ። ማወቀነው ደግሞ የምንሰራ ያድርግልን ማለት ነው። ሌላ ሰምታያቸዋለች። ደቂቃው እያለቀ ነው። ባልየውን ፎሎ አድርጉት፣ ሼር አድርጉለት ቲክቶክ ላይ እንግዲህ ለእናንተ አደራ ሰጥቻለሁ ማለት ነው። ዩቱባችንም ሰብስክራይበር ዩቱቡ ሰብስክራይበር አንድ ሰሞን ውዴ ልጨፍር ነው ልጨፍር ነው። ከዛ በኋላ ሳላ ሲጠይቅ ያረጉኛል። ፎሎ አርጉኝ፣ በቃ ፎሎ እያረጋችሁ አበራቱን